መጽሐፍትን በድምፅ ኢዮብ ዮናስ። አደፍርስ ከዳኛቸው ወርቁ ተራኪ ኢዮብ ዮናስና ምልዕቲ ኪሮስ። አደፍርስ ክፍል 18 ፍልዋ ውስጥ ሲደርሱ አንድ ወንድና አንድ ሴት ሲጠመቁ ያገኛሉ አንድ ደግሞ ሌላ ሽማግሌ ሰውዬ ራቅ ብለው ልብሳቸውን ጭፍ ጭፍ ያደርጋሉ። የማየን ልብስ አጥብልሻለሁ ስትል የሰማው መስሎ ነበር! ትላለች ጽዮኔ እንደ ዘበት፣ እኔም ልብሴ ውሃ ውሃ ቢሸተኝ አልጠላ። መለስ ስትልና ወዳረፉበት ጎጆ የሚወስደው መንገድ ትገባለች። ጎርፉ ፍራት ፍራት ባለው እርምጃ ቀስ እያለ ኋላ ኋላዋን ይከተላታል። እግር የምን መስሏል? የአዳል ጫማ ደግሞ መን ጋደዱ። እጀስ ቢሆን ምን እጅነት አለው? ሞያሌ ያዶለ ዶመው ይመስል ስቃብኛለች ማለት ነው። ያን እለት አፌን ከፍቼ ተረት ሳውራ ለዚህ ያለ ከተሜ ጮሌ እንደ ምክር ባላገር ገምታኛለች ማለት ነው። ልብ እንደሌለው አሞቱ እንደፈሰሰ እንደ ዝምባም ባላገር እንደ ሞያሊያም፣ እንደ ፈለጋም፣ እንደ ፎከታም ባላገር ለሷ ጎርፉ የተጣመመ ያዳል ጫማ ያደረገ ነው። ቁጭ ብሎ እንዳሮጊት ሴት ተረት የሚያወራ በጠመንጃው በሞፈሩ ባዳል ዘመቻው አልዋለበትም። በሷ ቤት ወይ ነዶ ብቻ ቀረ ነገር አንግቻት ነበር። ዛሬ አገር የምገባው ደርሶ የማላቅበትን ልዝብ ንግግር የከተማ ሰው ይደልታት፣ በልዝብ ንግግሩ። እኔ ብሆን በጎልዳፋው ስራዬ አሳያታለሁ። ይታገላል ጎርፉ ከህሊናው ጋር። ጽዮኔ ዝም ብላ ትገሰግሳለች። ድካሟ ገና አልታወቃትም። የረሞጫውና የባልጩቱ እንትግትግ ባናቷ ከሚገባው የጠራራ ፀሐይ ግለት ጋር እየተፏጨ አይኖቿን ማስዋኘት ጀምሯቸዋል። ግን ቀኟም፣ ግራዋም፣ ፊቷም፣ ሐዋላዋም በውሃ የተጥለቀለቀ ሆኗል። የምትራመድም፣ የምትሮጥም፣ የምትከንፍም፣ የምትዋኝም፣ የተኛችም ይመስላታል። እቤት ትደርሳለች ቁጭ ትላለች። ትድረስ አትድረስ ቁጭ ትበል አትበል ግን አልታወቃትም። ባናቷ ላይ ውሃ ያፈሱባትና ትንሽ ያርግፈግፏታል። ጎርፉ ፈቅ ብሎ ተቀምጦ ሁኔታዋን ይመለከት ነበርና ፂዮኔ ራሷን ስትገዛና አይኖቿ በደንብ ሲገለጡ መጀመሪያ የምታየው እሱኑ ነው። አይን ላይን ግጥም ይላሉ። ፊቷ ቅጭም ይላል። አይኖቿንም ጨፈን ጨፈን እንደማድረግ ብላ ትከርናቸዋለች። በሽክና ውሃ ቀድቶ ይይዝና ጠጋ ይላታል። አንዳንድ ጎዶሎ ቀን ምን አሰኘንና ወጣን ይባልህ እንደዘበት የቀን ጎዶሎ ማለት እንደ ዛሬው ያለ ነው። ይጀምራል ቀስ ይልና እኔስ ብሆን ከየት አመጣሁት ይባል ምላሱን ምናባቴ ያናገር እንደነዛብኝ አላውቅም። ደሞ እኮ ይገርማል እኮ እባካችሁ። ኮዴታ መጣሁት ልበል። እንግዲህ እባክህን ተወኝ ይበቃሃል፣ ትላለች ጽዮኔ። እስ ብላ አልጠጣሁ አልሰከሩ ከየት ያመጣሁት ይባላል። ምን ነው ብትተው እጡብ የሚያሰኝ ነገር ነው ራስን የሚያጠራጥር። ይቀጥላል ጎርፉ። ጽዮኔ እግሯ ስር ወድቆ የነበረውን የሎሚ ቀንበጥ ታነሳና ብድግ ብላ ወደ ውጪ ትወጣለች። ጎርፉ ይከተላታል። ቀስ ብሎ ለራሱ የሚናገር አይነት እውነት ይመስል፣ እስቲ በሰሚ ፍለጋ ጉልህነት እውነት በሆነ ደሞ እኮ እያለ ጎጆዋ ዙሪያ የምትገኘውን ያጋም ሽምጥ ወጥተው ይሄዳሉ። ደሞ እኮ እውነት በሆነ እውነት በሆነ ይደጋግማል። የተናገረውን ኋላ ኋላዋ እየተከተለ ጎርፉ ካፍ ከወጣ አፋፍ እውነት ሆነ አልሆነ እርሺው፣ አልኩሽ ለሚካኤል ብለሽ እርሺው። እውነት በሆነ ብሎ አነጋገር ምን ነው? አሁን ይልቅ ብትተወኝ። እኔ ሳላውቅህ ልብ የተመኝቶ ይሆናል። ሚካኤል ምስክሬ ነው። ግን እውነት አይደለም። በመገረም አይነት ራሷን ቀና ታደርግና ውሸትነቱ እንዴት ነው ብላ ትጠይቀዋለች። በዚያ ከዚህ ቀደም ባንዘረዘረው የውስጡን በሚለፈልፍ አስተያየቷ ታጠምድና አዎ እውነቴን ነው። እርሹ፣ አትቆጪ። የማይሳሳት የለም። ራሴን ዘንጋ አድርጌ ነው። በፀሐዩ ግለት ምክንያት ነፍስ የንረስች በፀሐዩ ግለት ምክንያት ነፍስ ረስተ ድንገት ቀለሟ ልውጥ አይኖቿ ድብዝዝ ይላሉ አልተቆጣሽም ታዲያ እንግዲያው ረስተሽዋል ማለት ነው ረስተሽዋል አልረሳሽውም ይደጋግማል ጥያቄዎቹን ጎርፉ ቀና ጎንበስ እያለ። የጎድን እየተመለከታት። አሁን እሳበዛው ምንድን ነው የምትለው? ምን ትፈልጋለህ ከኔ? ቁጣነቱ በሚታወቅ የዝግታ ድምፅ ትጠይቀዋለች። የምትለው ነገር ጨርሶ አይገባኝም። ምን ነው የምረሳው? እሹ ብሎ ነገር እንደ መንጠራራት ብላ ስትራመድ ቀንበጡ ከእጇ ይወድቃል። አታነሳውም። ደግሞ እስኔ ምን ቸገረኝ፣ ደስ ይበለ ልብም አልለው። እርሾ ብሎ ነገር ጎንበስ ብላ ክትክታ ትቆርጥና ጥርሷን እንደምትፍቅ አይነት በጥርሶቿ ነከስ ነከስ አድርጋ መልሳ ትጥለዋለች። የሎሚውንም ቀንበጥ የክትክታውንም ግንጣይ ከመሬት ያነሳል ጎርፉ እንደገና ድንገት የተቆጣችበት ምክንያቱም ባይገባው ያስቆጣበት ነገር በርግጥ ያለ ስለመሰለው ተደናግጧል። ምን አባቴ ይወጀኝ፣ ምን ብያት ይሆን ደግሞ? ምን ተናግሪያት ይሆን ሳላውቅ? ሲያሰላስል በሕሊናው ሎሚውንና ክትክታውን እጁ ላይ ያየዋል። በዚህ ይሆናል የተናደደችው። እስረሰሯ እየተከተልሁ የጣለችውን ሁሉ ማንሳት ቤቴ የመመለስ ነው ትናገራለች። ድንገት ወደ ቤቷ ወደማይወስዳት መንገድ በመግባት ከአንጀቷ እየዳመነ የሚነሳ ነገር ጉሮሯዋን ያፍናታል። ለመቆጣጠርም የማትችለውን ባ ፈንቅሎ የሚመጣባት ይመስላታል። ሳስተሻል! ይህኛው መንገድ ይቀርብሻል። እሱኛው ቅድም ወደ ነበርንበት ቦታ ነው የሚመልስሽ! ይላታል። ጎርፉ እየተከተላት ጽዮንም ቢሆን በሩጫና እርምጃ ቅልቅል ትጣደፋለች። ፊት ፊቷን እያየች መለስ እንኳ አትልም። ባጉልና በተጠመዛዘዘ መንገድ ሄደው አረፉበት ጎጆ አጠገብ ሲደርሱ ነው ዞር እንደማለት ብላ፣ ቀጣፊ ውሸታም፣ አታላይ በማለት ግማሹ ተውጦ ግማሹ በሚነገር ድምፅ መናገር የምትጀምረው። ያጠፋውትን እኮ ባውቀው። ከየት አነሳኸው ደግሞ? እሱን ቀንበጥ ትለዋለች። ትቀጥልና እጅ እጁን እየተመለከተች ቀንበጥ ቀንበጥ፣ እሱን እጅ ላይ የያዝከውን ውሸት ነው በልሱንም ኬት አነሳሁት አንቺ ስትጥዩ ነው ያነሳሁት ከመንገድ ላይ ማናንሳለ ሳለ ውሸታም ከሆነ ለምን አነሳው ለምን አነሳሁት ለምን አነሳሁት አነሳሁታ ለምን አነሳዋለሁ ጣልሽው አነሳሁት ሳላስብ ነው ያነሳሁት? አረ እንግዲያ ሳታስብ ነው ያነሳው እንዴ ለምን ጣልሽው አንቺስ ከእጃ መለጠኝ እኔማ፣ ሆን ብለሽኔ የጣልሽው ተናደሽ። ስለዚህ አንተ ተናድጄ ስለጣልሁት አነሳው? አዎ አነሳሁት። በመናደዴ ደስ ብሎ አነሳው? የምን ብቃት ነው እንግዲህ? እሺ በመናደድሽ ደስ አለኝ አነሳሁት። ምንድን ነው ታዲያ? አጥፍቼ እንደሁ እኔ በመናደዴ ደስ አለህ በመናደድሽ ሳይሆን መቼስ፣ ይኸው ሚካኤል ምስክሬ ነው። ብቻ ቀንበጡን አነሳሁት እና ደግሞ ሮጥሽብኝ። ልሰጥሽ ነበር መልሼ። እኮ እኔ በመናደዴ በመናደድሽ አይደለም። እንዴት ብዬ ልንገርሽ? አዎ ስላናደድሁሽ ነው ደስ ያለኝ። ስላናደድኸኝ በእርግጥ ስትቆጭ ስላየው። በእርግጥ ስቆጣ ለወትሮው ሳናደድሽ ትስቂብኛለሽ። ቀድሞ ምን አልኸኝ? እናናደዳለሁ ያልኩት እውነት አይደለም፣ እውነት አይደለም እያልኩ ስለደጋገምኩብሽ። ታዲያ እኔ ምን ያናድደኛል? አንተ ስለዋሸ። ደግሞስ እውነት ያይዶለው ምንድን ነው? እኔ እንደው ትዝም አይልኝ። ተናደድሽ። ስለዚህ ደስ አለ። ፊቱ ላይ ብርሃን ያበራበታል። አዎ ደስ አለኝ። ለምን ደስ ይልሃል? አልነግርም። አትነግረኝም? አልነግርም። አረፉበት ጎጆ ጥግ ገደማ ቁጭ ትላለች። እኔም አልፈልግም፣ እንድትነግረኝ አልፈልግም፣ አልፈልግም፣ አልፈልግም። ውሸትሽን ነው። ውሸትህን ነው። ውሸቴን ነው፣ ውሸቴን ነው፣ ውሸቴን ነው። ብድግ ትላለች ከተቀመጠችበት። ውሸቴን ነው። የምን ውሸት ነው ደግሞ እውነታችሁም እውነት እውነት አይል እንኳን ውሸት ተናግራችሁ፣ ይላሉ ወይዘሮ አሰጋሽ ጎጆዋ ውስጥ ጋደም እንዳሉ። ጽዮኔ ጽዮኔ አቅራቢያሽ እንዳለ ጎርፉን ጥሪልኝ ባክሽ። ውሸት ብሎ ነገር ውሸቱን ሌላ ጊዜ ታደርጊዋለሽ። በማግስቱ ማታ ጎርፉ የደረሰበት ይጠፋል። ጠመንጃና ዝናሩን ቢሆን አልወሰደም። ምናልባት አዳል ጠልፋው እንደሆነ በማለት በጣም ሰግተዋል። ወይዘሮ አሰጋሽ የሮቢትን ከተማ ጣቢያ አዛዥ የሃምሳ አለቃ ፖሊስ አረፉበት ቦታ ድረስ አስጠርተው ስጋታቸውን ይገልጻሉ። ምን እንደነካው አላውቅም። ከጽዮኔ ጋር እጀረት ወርዶ ሲመለስ አስጠራሁትና ቀሚስና ኩታዬን ጭፍጭፍ አድርግልኝ ብየው ይዞ ወጣ። እኛ ደግሞ ምን ይነካው ብለን እስተ ከብት መግቢያ ድረስ ጠበቅ ነው፣ ሳይመጣ ቀረ። ቢቸግረኝ ይሄን ያረፍኩበትን ሰውዬ አስቸገርኩትና እጀረት ቢወርድ ያው እንደሰሙት ለብሶ እንደተሰጣ ነው የተገኘው። አዎ፣ መቼም ወጉ ደርሶታል። ምን ማለት ሆኖ ወጉ ደርሶታል? ቅር ያሎት ነገር እንዳለ እኮ ቢነግሩኝ። ምን ቅር ይለኛል? ምንም ቅር የሚለኝ የለ። ቅር ያሎትስ ነገር ያለ ይመስላል። አይ፣ ባቦሎ ምን ቅር የሚል ነገር አለኝ ብለው? እንግዲያው፣ ብቻ አይፍረድ ነው። ምን ሲያቀብጠኝ እሱን እንደላኩ አላውቅም ወይ እኮ ደግሞ ልብሴንም በደንብ ባጠበው፣ እንዶዱ እንኳ ጨርሶ አለቀቀም። ቶሎ ቶሎ ጎረፉ ጎረፍ አድርጎ ይሆናል ያወጣው። ነከር ነከር አድርጎ ማለት ሆነው ደግሞ። እርሱ እንግዲያው ምን ይሆናል ያሳየት ነበር። አሁን ሮማን ነች እንደገና መከራዋን አይታ የልብስ መልክ የሰጠችው። ከብት ያኘከው ነበር አስመስሎ ያሰጣው እንዲያው ምናልባት እስኪደርቅለት ቁጭ እንዳለ ሳትታሰብ አደጋ ጥላበት ይሆን? በዚህ ወራት ደግሞ አሰግታለች። እንዲህ አልፎ አልፎ አደጋ እየጣለች ምን አባቴ አውቄ። እንግዲህ ቢሆንስ ታዲያ እንዴት አንድ ምልክት ይጠፋል? እንደ ልብስም እንደ ደምም የሆነው ይሁን ብቻ አንድ ነገር የልብሱን ይበሉኝ የደሙ እንኳ በምን ያስታውቃል? የአውሬውም የምኑም ይታያል አልፎ አልፎ በየመንገዱ ቢሆንስ፣ እንዴት ትኩስና የሰነበተ ደም አያስታውቅም? እግዚአብሔር ብቻ ከማቱ ያውጣኝ። ምን ይለኝ ቀኝ አዝማችስ፣ አንድ ልጁን አምጥቼ እንደዋለ ሳስቀርበት ምን ይለኝ፣ ምን ይለኝ፣ ምን ይለኝ። እንግዲህ በቀላሉ የሚጠቃ አይመስለኝም። ልጁስ ያውቁታል ማለት ነው ጎርፉ ትጠይቃለች ጽዮኔ ንግግራቸውን ስታዳምጥ ትቆይና፣ እንዴታ! በጣም አውቀዋለሁ። አንድ ሁለት ጊዜ አብረን ወርደናል ወደ ቆላው። አልፎ አልፎ እኮ መጎነታተሏ አልቀረም። አዳል ነጭ ለባሽ ነኝ ብሎኛል፣ አንድ ቀን እንዲሁ ስለ አዳል ጎስጎሳ ሲያጫውተኝ። አዎ ነጭ ለባሽ ከሆነ ቆይቷል። እና ታዲያ የዋዛ ልጅ አይደለም፣ ጥንቁቅም ነው በጣም ራሱን አይጥልም። አይ እባኮን፣ ያም ሳለቃ ዋናው ነገር ብቻ አለመቀደም ነው እኮ። አይቀደምም ነው እኮ የምለው። እጀ ውሃ ጅረት ወርዶ የሚያንቀላፋ አይመስለኝም። ሰው እኮ ተጠንቅቆ ሲወጣ ነው እንዲህም እንዲያም ለማለት የሚቻለው። እሱ ለራሱ መሳሪያውን አልያዘ፣ የእኔን ቀሚስ ብቻ ነው ጠቅልሎ የወጣው። ቢሆንም ሌላው ቢቀር ወንበርቲውን ከወገቡ የሚለይ አይመስለኝም። አይ ወንበርቲውንስ ታጥቋል፣ እሱን ከወገቡ ለይቶ ማያውቅ ትናገራለች ጽዮኔ። ለሁሉም እንግዲህ ዛሬ መቼም መሽቷል። ነገ ነጭ ለባሽም ከኛም ወታደሮች አደርግና ማለዳ ጀምሬ ፍለጋውን እቀጥላለሁ። አይርሱኛም አምሳለቃ፣ አይርሱኝ ከዚህ ማጃ ያውጣት በሉኝ። ግድ የሎትም፣ እስከዚህ የሚያሰጋ አይደለም ልጁ። በዚያ ላይ ደግሞ አገሬው ይወደዋል። ጎርፉ ጠፋ ብል ሽፍታ ጎስጓሹ ሁሉ ነው መሳሪያውን ጎትቶ ከየስርቻው የሚነሳው። እግዚአብሔር ያውጣት በሉኝ ብቻ። ዋናው ነገር እሱ ነው፣ እሱ ሲለው ነው ሁሉም የሚሆነው። እግዚአብሔር መቼም ስራችንን ያቃናው እንጂ የተቻለንን እናደርጋለን። ገና ለገና ሳታጤ ነው ቀርተህ፣ ስላልተሰማህ በዱሮውና በዛሬው ተጠየቅ ልጠየቅ ሙግት መካከል ለውጥ የለም አትበለኝ። ተቋቁመው አላት ጥሶ አደፍርስን እንደ ወትሮው ከራት በኋላ ጠለላ ወጥተው ቁጭ ብለው ካለ እንግዲያው፣ ለኔ አልታየኝም ነገ የሚሰቀለው ገዳይ ለምሳሌ፣ በኔ አስተያየት በሽተኛ እንጂ ወንጀለኛ አይደለም። እና ይህ ለውጥ የምትለው ነገር የትየለሌ። ለውጥስ ለውጥ ነው። የዛሬውና የድሮው ተጠየቅ ልጠየቅ ደሞ ምንና ምን? ወንድሜ አንተ ልጅ ነህ አልደረስህበትም እንጂ ለውጥስ አልለ አደፍርስ። አልለ ለውጥስ እንዲህ ነበር፣ እንዲህ ነበር የድሮው ተጠየቅ ልጠየቅ ጊደር የጠፍታ ተደጋ እኔ መጥቼ በፍለጋ ከደጅህ እገኛለው ሙዳ ሥጋ ያደርግሃል ባለ ዕዳ በማለት ያቀርባል ከሳሽ። ጊደር ብትጠፋ ተደጋ አንተም ብትመጣ በፍለጋ እደጅም ቢገኝ ሙዳ ሥጋ ተቤቴም በታች ትልቅ መንገድ ቀን ሰራዊት ሌት አራዊት የሚያሳልፍ ተቤት በላይ ትልቅ ወርካ አሞራና አውሬ የሚያሽካካ አሞራና አራዊት ሲጣለፍ ሙዳ ስጋ ቢተፋ ከደጀም ቢገኝ ሙዳው ስጋ አያደርገኝም ባለ ዕዳ እሲል ይመልስለታል ተከሳሽ። ይህ ታዲያ ግሩም አይደለም እንዴ? እንዴት ነው ደስ የሚለው? ደስ የሚል ነገር ሁሉ እውነት አያስገኝም አደፍርስ። የኢትዮጵያ ሕዝብ የሚፈልገው እውነተኛ ፍትህ ነው። አለዚያ ርስቱ፣ ንብረቱ፣ ሃይማኖቱ ዋጋ የላቸውም። ርስቱን አራሙቻ ቢገማሸርበት፣ ንብረቱን ወዳጅ ጠላት ቢሰርግበት፣ በሃይማኖቱም ገሃነመ እሳት ሲወል ቢገባ ግድ የለውም። እውነትን አጣሁ ብሎ ካመነበት ጊዜ ጀምሮ ቀን እስኪሞላለት ነው እንጂ የሚጠብቀው ኑሮው ኑሮ አይደለም። እውነትን ያገኘለት ግን እውነትን ያሳጣውን ሰው በመግደል እንኳ ቢሆን ወዲያውኑ ህይወቱን ቢያጣ ግድ የለውም። ትክክለኛ ፍትህን እንደ ዘላለማዊ ህይወት አጉል ፍርድን እንደ እድሜ ልክ ጋሃነመ እሳት ነው የሚቆጥረው። ታዲያ እውነትን ያሳጣውን ሰው በመግደል እውነትን ያገኘ ይመስልሃል እንዴ ጋሽ ጥሶ? አንተ ምን ይመስልሃል? እኔ ሰውየውን በመግደል ውሸትን ዘላለማዊነትን የሰጠው ነው የሚመስልኝ። ውሸትን ዘላለማዊነት የሰጠው ነው የሚመስልህ? ሰውየው ገደለው እንጂ ውሸትን አልገደለውም። ምን ነው ሰውየው ሲሞት አድራጎቱ ሁሉ አብሮ የሚሞት አይመስልህም? አድራጎቱ አይሞትም፣ እንዲያውም ዘላለማዊነት ነው የሚያገኘው። ዘላለማዊነት ስትል ምን ማለትህ ነው? የማይሞት ማለት ነው። ሰውየው በህይወት መኖር አለበት ማለትህ ነው? እውነት ከውሸት ለመለየት ለመለየት፣ እውነትን ለማኖር፣ ውሸትን ለመግደል፣ ሰውየው በህይወት መገኘት አለበት። እውነት የምትለው በሰውየው በአእምሮ ውስጥ ያለውን ነው ወይስ በአንጎለላው በህሊናው ውስጥ ያለውን? በሁለቱም ውስጥ ያለውን ነው። እሺ በሁለቱም ውስጥ ያለው አንተ ውሸት ነው ብለ ያመንክበት የሆነስ እንደው ድንቁርና ከእውቀት እንዲያማ ከሆነ ሰውየውን መግደልን አንድ ህፃን ልጅን እንደ መግደል ያህል ነው የሚቆጥረው። ምን ማለትህ ይሆን? ምንም የማያውቅ ደንቆሮ ነው ማለት ነው ሰውየው ካለማውቀው የተነሳ ነው ማለት ነው፣ እውነትን በውሸት የሚለውጠው። በእውነት በእውነት ጋሽ የጠሱ እንዲህ ያለውን ሰው የሚገድል በኔ በኩል የመጨረሻ ትልቅ ወንጀለኛ የምለው ነው። እሺ፣ እንዲህ ከሆነ እንግዲያው እውነትን ለማግኘት አይቻልም ማለት ነው። እንዴት አይቻልም? ይቻላል እንጂ ሰውየው እውነትና ውሸትን ያለየው በድንቁርናው ምክንያት ከሆነ እንዴት አድርገህ እውነትን እንዲያውቅ ልታደርገው ትችላለ? በማስተማር። አንተ እውነት ነው ብለህ የምታምንበትን ማለት ነው? አዎ፣ ለጊዜው ሁኔታው ባህሉ፣ አካባቢው እውነት ነው ብሎ የሚገምተውን። ዘላለማዊ እውነት የለም ማለት ነው? እንግዲህ፣ እንደዚህ ከሆነ ምናልባት በሳይንስ ጥበብ በኩል ሊኖር ይችላል በህብረተ ሰብአዊ ኑሮ ውስጥ ግን ሊኖር አይችልም። ላይኖር ይችል ይሆናል። እንግዲያው እውነት እውነት ውሸት ውሸት የሚባሉት ነገሮች እንደ አካባቢው ሁኔታ ይለዋወጣሉ ማለት ነው? አዎ ይለዋወጣሉ። እውነትም ሆነ ውሸት የሚኖሩት ሁኔታው ባህሉ አካባቢ ውስጥ ነው ይመስለኛል። ስለዚህ ሰውየውን በመግደል ውሸትን ዘላለማዊነት አልሰጠኸውም ማለት ነው። ሰውየውን በመግደል ጊዜያዊ እንፋሎትህን አስወጣ። የምትፈልገውን አይነት እውነት ግን ህብረተሰቡን አስተምረህ ልታገኘው ትችላለህ ማለት ነው። ማለት ከሰውየው ጋር አይሞትም። ጋሼ ጥሱ፣ ዛሬስ ክርክርህ የልከራከር ፍላጎት ይመስላል። በዚህ አስተሳሰብ እውነትን አጣሁ የሚል ሰው እውነት ያሳጣውን ሰው በመግደሉ ትስማማለህ ማለት ነው። መስማማት አለመስማማት ሌላ ነገር ነው። እውነትን ውሸት ያደረገብህን ሰው በመግደልህ ውሸት ዘላለማዊነት ትሰጠዋለህ የሚለውን አስተሳሰብህን ግን አልተቀበልሁትም። ብዙ ትክክልና እውነት ነው ብዬ ያመንኩበትን ነገር አናወጥክብኝ። ዓለምን የያዛት አብዛኛው የምታምንበት ነገር ከሰው የመነጨ በመሆኑ ታምን አለ ማለት የምናምንበት አብዛኛው ነገር ራሳችን የፈጠር ነው አይመስልህም አብዛኛው አዎ ከሰው አእምሮ የመነጨ ነው እውነትና ውሸትም በእኛው በሰዎች የተፈጠሩ ናቸው ማለት ነው መሆን አለባቸው ማለቴ በጠቅላላው መላምት ከተስማማን እኛው የፈጠርናቸው በእኛ ውስጥ ይኖራሉ። በሌላም ውስጥ እንዲኖሩ እንጥራለን። በኛው በሰዎች ውስጥ ማለት ነው። አዎ በሰዎች ውስጥ። እኛ ሰዎች ደግሞ ስንጠፋ፣ ምናልባት አልባት የፈጠረነው ፈጠራ ሁሉ ይጠፋ ይሆናል፣ ከኛ የተሻለ ፍጥረት ተነስቶ ካልቀጠለበት። ምናልባት ውሸት ወይ እውነት ብለህ የምታምንበት ነገርህ በውስጥህ አለ? አዎ አለ። ቢያጤነውም ባያጤነውም እውነትን በውሸት ለወጠ የምትለው ሰው ውስጥም አለ፣ መኖር አለበት። የአንዱ እምነትና እውነት በዚያው በአንዱ ላይ ተወስኖ ከቀረ ሰውየው ሲሞት እምነትና እውነቱም አብሮ ይሞታል ማለት ነው። አዎ፣ እምነትና እውነት ተከታይ ይፈልጋል። እድሜ የሚሰጠው እውነት ብለህ ያሰብከውን በውሸቱ ቢለውጥብህ ለጊዜው ባመንክበት ነገር የገባ ሰው ነበር። አዎ ነበር። እውነት ወይም ውሸትህ ሌላ አንድ ተከታይ አፍርቶ ነበር። እርግጥ ነው ይሄ መቼም። አንተ ግን አንተ የመሰለህን እውነት ስላላወጣልህ ገደልከው። እኔ እኮ በመግደል አልተስማማሁም። ገብቶኛል፣ ገብቶኛል። ለነገሩ ያህል ማለት ነው። እሺ፣ ገደልኩት። ታዲያ ምን ይመስልሃል? ውሸትም ሆነ እውነት እንደገና በአንተው ብቻ ተወስኖ ቀረ ማለት ነው። ዞረህ ዞረህ ደክመህ ደክመህ እጀመርክበት ተመለስህ ማለት ነው። ቋቱ ጠባል አለልህም። ስለዚህ ውሸትን ገደልከው፣ እውነትንም ጭምር ገደልከው ማለት አንተ እውነት ብለህ ያመንክበትን በጠባብ ደረት በአጭር ቁመት በአንተ በራስህ እድሜ ብቻ ወሰንከው። ስለዚህ ስለዚህ እውነትህ እምነት መሆኑ ቀረ፣ ዘላለማዊነቱን አጣ። ሞትና ሕይወት ጋሸ ጥሶ የባሰ ሐሳብ ሁሉ አዘበር። አረክብኝ ፊት የተነጋገርንበትን ባሰላስል ሌላ ነገር ደግሞ አምጥተህ ደነቀርህበት በሐሳቤ በሌላ ጊዜ ብንነጋገርበት። ይልቅ እስቲ አሁን ሌላ የድሮ ሙግት ብትነግረኝ። እንደ ቅድሞ አይነት የድሮው የነገር አካሄድ መቼስ በጊዜው ሰርቷል። እኛ የእነሱ እንደሚያስቀን ምናልባት በአጸደ ነፍስ ቆመው ያዳመጡን እንደው የእኛም ምንኛ ያስቃቸው እኮ። ታዲያ አንድ ተጠየቅ ልጠይቅህ። እኔ ባርኮ መጣሁኮ እንደ ውሃ ስፈስ እንደ ጋጃ ስነፍስ ሚስቴ ገባር በቅሎ የሰጋር ይለዋል አንደኛው። አንተ ባርኮ ብትመጣኮ እንደ ውሃ ብትፈስ አስቀድደሃለሁ ፈሰስ እንደ ጋሻ ብትነፍስ አሳጭደሃለሁ ለፈረስ ሚስትህ ብትገብር ቤቷን ታሳድር በቅሎህ ብትሰግር እበሸበት ታድር ይመልስለታል። ደሞ ሌላው የድሮው የድሮ ስለሆነ አይናቅም፣ የዛሬውም የዛሬ ስለሆነ አያስፈነድቅም፣ አያክበሰብስም። ሁሉንም በየፈርጁ ተመልክቶ እንደሚበጅ አይነት አስተካክሎ መያዙ ይሻላል። አደፍርስ አደፍርስ የዛሬ ትረካ የእስካሁኑ ነበር። በቀጣይ ክፍል እንደገና እስክንገናኝ ቸር ይግጠመን። የዛሬ ትረካ የእስካሁኑ ነበር። መጽሐፍትን ለመስማት ቻናላችንን ሰብስክራይብ ያድርጉ። ትረካውን በድምፅ እንድናጅብ የማጀቢያ ክላሲካሉን የሰራልን ቢኒ ሳክስ የራሱ ዩቲዩብ አለው። ሰብስክራይብ አድርጓቸው። መልካም ነገርን እየሰሙ ራስዎን ያድሱ። አደፍርስ በቀጣይ ክፍል እስክንገናኝ ቸር ይግጠመን። መጻሕፍትን በድምጽ ኢዮብ ዮናስ